እለቱ እሁድ፣ ጊዜው ከሰዓት በኋላ ነው። ክፍሎም በረከት ስታዲየም ሲገባ የእግር ኳስ ሜዳው መቀመጫ በሕዝብ ጢም ብሏል። ክፍሎም ዘግየት ብሎ ነበር የገባው። ወዲያው ጥቁር ቁምጣ ሱሪ የታጠቁ ጥቁር ሹራብ ኮሌታው ነጭ እጅጌ ሙሉ የለበሱ ሦስት ሰዎች እየሮጡ ወደ ሜዳው ሲገቡ ሕዝቡ አጨበጨበ። ከትሪቡኑ ማዶ በዘልማድ ካታንጋና ምስማር ተራ እየተባለ ከሚጠራው የተቀመጠው ተመልካች ቢጫ አርማ መሃሉ ቀይ ቪ ቅርጽ ያለበት ጨርቅ ያራግብ ጀመር። ጥሩምባም ከየአቅጣጫው ይነፋ ገባ። እነዚህ እንግዲህ የአንደኛው ቡድን ደጋፊዎች መሆናቸው ነው። ከትሪቡኑ በቀኝ በኩል ባሻጋሪ የተቀመጠው ሕዝብ ደግሞ ቀይና አረንጓዴ አርማ የያዘው አራገቡ። እነዚህ ደግሞ የሁለተኛ ቡድን ደጋፊዎች መሆናቸው ነው። ቢጫ ማሊያ ከደረታቸው ላይ ቀይ ቪ ቅርጽ ያለበት የለበሱ ኳስ እያነጠሩ ወደ ሜዳው ሲገቡ ጭብጨባው ቀጠለ። ቀጥለው ቀይና አረንጓዴ የለበሱ ሲገቡ መጠነኛ ጭብጨባ ተሰማ። ወዲያው ሁሉም ነገር ጋብ ብሎ ትኩረት ወደ ሜዳው ሆነ። የመሃል ዳኛው መሃል ሜዳ ላይ ይንጎራደዳሉ። ግራና ቀኝ አራጋቢዎች ጎሉን ይፈታትሻሉ። ቢጫ የለበሱት ከአንደኛው በር፣ አረንጓዴና ቀይ የለበሱት ደግሞ ከሁለተኛው በር በመሆን ኳስ እየተቀባበሉ ሰውነታቸውን ያሟሙቃሉ። ዳኛው ፊሽካ በመንፋት የግራ ቀኙን የቡድን አምበሎች ጠርተው እጅ ለእጅ ካጨባበጡ በኋላ መመሪያ ሰጡ። ቀጥለው ለቦታ ምርጫ ሳንቲም ወደ ላይ አጎኑ። የወጣውን ዕጣ ካዩ በኋላ ይዘውት የነበረውን ቦታ አለው አውጠው ጨዋታውን አስጀመሩ። ኳስ ወደ ላይ ትጎናለች፣ እንደገና ወደታች ትመለሳለች። በራስ በእግር ይቀበሏታል። አንድ ወዲያ ሌላ ወዲህ ይለጋታል። ሁሉም እርሷን ፍለጋ ይሮጣል ይሮጣል። እርሷ ደግሞ ክብ ነች። ትነጥራለች ትነጥራለች። እነርሱ ወደ ጎን ወደ ላይ ይጠልዟታል፣ ይለጓታል፣ ያንከባልሏታል። አንዱ ለአንዱ ያቀበላል። ያ ተቀብሎ ለሌላው ያሳልፋል። ኳሷ ትዋከቧለች፣ ያዋክቧታል። ሃያ ሰዎች ከእርሷ ጋር ያብዳሉ። ሁለት ሰዎች ደግሞ በር ይዘው ይጠብቋታል። ወደ ዳር ሾልካ ወይንም አምልጣ ስትወጣ ተይዛ በሁለት እጆች ወደ መሃል ትወረወራለች። በሽሚያ ይቀበሏታል። ደጋፊው ይጮኋል። ዳኛውም አብረው ከወዲያ ወዲህ ይሮጣሉ። ዋ የኔ ሕይወት ራሷ እንዲህ ነው የምትዋከበው አለ ክፍሎም አይኖቹ ከኳሷ ጋር አብረው እየነጠሩ አዎ ከንቱ ሁሉ እንደዚች ኳስ ይጠልዙኛል፣ ያሳድዱኛል፣ ከቦታ ቦታ ያንከራትቱኛል በማለት ፊቱን አክፍቶ በሀሳብ መነጽር ወደሚጠላቸው ተጉዞ ሳለ ዳኛው ፊሽካ ፊራ አደረጉ። ቢጫ የለበሰ ተጫዋች ቀይና አረንጓዴ በለበሰ ተጫዋች ተጠልፎ ስለወደቀ ከካታንጋ የስድብና የእርግማን ናዳ ይወርዳል። የወደቀው ተጫዋች አልተነሳም፣ ይንፈራገጣል። ከትሪቡኑ ቀኝ ማዶ ያለው ሕዝብ ደግሞ አውቆ ነው አውቆ ነው የሚል ጩኸት ያሰማል። ዳኛው ጨዋታውን አስቁመዋል። ቀይና አረንጓዴ የለበሱ ተጫዋቾች በእርጋታ ወዲያ ወዲህ ይንቀሳቀሳሉ፣ ቢጫ የለበሱ ደግሞ የወደቀውን ከበው ቆመዋል። ጥቁር ቦርሳ የያዙ ከትሪቡኑ ጉርጌ ወደ ሜዳው ለመግባት ያቆበቁባሉ። ወጌሾች መሆናቸው ነው። ወደ ሜዳው እንዲገቡ ዳኛው ሲፈቅዱላቸው ቦርሳቸውን አንጠልጥለው ሮጡ። ወዲያው ተሸክመው ወደ ዳር አወጡት። ዳኛው ደግሞ ጠልፎ የጣለውን ጠርተው ጀርባውን አዙረው የሆነ ነገር መዘገቡ መለያ ቁጥሩን መሆኑ ነው። ይህን ጊዜ ቀይ ካርድ ይገባዋል የሚል ጩኸት ከካታንጋ ተሰማ። ዳኛው ግን ቢጫ ካርድ አሳይተው ጨዋታውን አስጀመሩ። ዳኛው ሌባ፣ ዳኛው ሌባ የሚል ወርጅብኝ ካታንጋ አስተጋባ። ዳኛው የማንንም ጩኸት ሳያዳመጡ ስራቸውን ቀጠሉ። ሌባ ዳኛ ነው፣ በቀይ ካርድ ሊያስወጣው ይገባ ነበር አለ ከክፍሎም ጎን ከአንድ ሰው ቀጥሎ የተቀመጠው ሰውዬ ከመጠን በላይ በሽቆ ዳኛው ተገቢ እርምጃ መሰለኝ የወሰደው ቢጫ ካርድ ምኮ ቅጣት ነው። ወዲያውም ጥፋቱ እንዲታረም እንጂ ዳኝነት ብቀላ አይደለም አለ ክፍሎም። ወደ ሰውየው አግድሞሽ እያየ የዚያ ቡድን ደጋፊ ነው መሰለኝ ሲል ሰውየው ወደ ክፍሎም አፈጠጠ። በአካባቢው ያሉትም ቀና ቀና አሉ። ለማንም ቡድን ደጋፊ አይደለሁም ብቻ ጥሩ ለተጫወተ ደስታይም በጭብጨባ እገልጻለሁ ሲል ኮራ ባለ አነጋገር። ክፍሎን መለሰለት በቃ ዝጋ አለው የክፍሎ ማነጋገር የንቀት ስለመሰለው ይበልጥ ተቆጥቶ ዋ አረ አንተ ዝጋ ከንቱ አለ ክፍሎን ብስጭት አለበትና ከንቱ አለ ሰውየው ከተቀመጠበት ለመነሳት እየቃጣው ከጠገቡ ያሉት ስለተቆጡት ትንሽ ቀዝቀዝ በማለት እንዴ ከንቱ ይበላይ አረ ከንቱስ አንተ አለ አሁንም እንዳፈጠጠ የሰውየው ግለትና በአካባቢውም ያሉት የእርሱ ደጋፊዎች መሆናቸውን ሲያውቅ ክፍሎም ዝም አለ። ወዲያውም ወድቆ የነበረው ተጫዋች ሰውነቱን ውጭ ሆኖ ካፍታታ በኋላ ጡብ ጡብ እያለ ወደ ሜዳው ሲገባ ሕዝቡ የሞራል ጭብጨባ አጨበጨበለት። ሰውየውም ማፍጠጡን አቁሞ ትኩረቱን ወደ ሜዳው አደረገ። ጨዋታው ከሁለቱም በኩል ተጋግሏል። የግብ ሙከራዎች ሲደረጉ ደጋፊው ያወካል። አንድ ቢጫ ለባሽ የመጀመሪያዋን ግብ ከመረብ አዋህዳት። ሕዝቡ በደስታ አወካ። ጠቅላላ ስታዲየሙ ተነቃነቀ። ብራቮ! አለ ክፍሎምን በስሜት ጮኸ። ግብ ያገባውን እየተቀባበሉ ይስሙታል። ካታንጋ የጉራግኛ ጭፈራ ያዘጠዝጣል። ቢጫ አርማ አውሎ ንፋስ እንደሚያተራምሰው ደን ከወዲያ ወዲህ ይዋከባል። ጥሩምባውም ከየአቅጣጫው ግራ ያጋባል። ጨዋታው መሃል ሜዳ ላይ በቀይና በአረንጓዴ ለባሾች ተጀመረ። የአሁኑ እንቅስቃሴ ደግሞ ይበልጥ ማራኪ ሆኗል። ጭፈራውም ጋብ ብሎ የሁሉም አይን ከተጫዋቾቹ ላይ አርፏል። የግራ ቀኙ እንቅስቃሴ አርኪ ሆኖ ሳለ የረፍት ፊሽካ ተነፋ። ተቀምጦ የነበረው ሕዝብ ተነስቶ ሰውነቱን ያፍታታ ጀመር። ክፍሎምም ከተቀመጠበት ተነስቶ ወደ ሰውየው ሰረቅ አድርጎ ሲያይ ሰውየውም እንዲሁ ሰረቅ አድርጎ ሲያይ ኖሮ አይን ለአይን ተገጣጠሙ። ቆይ ጠብቅ በሚል ግልምጫ ገላምጦት ፊቱን ወደ ሜዳው መለሰ። ከንቱ አለ ክፍሎም። ግልምጫው ደግሞ አስገረመውና ከዚያም ከሰውየው ለመራቅ ፈልጎ ቦታ ምርጫ ላይ እናታች ወደ ጎንም እየተዘዋወረ ሲያይ አስፋው አባተን ከበታቹ ቆመ አየው። ጠላቱን ያያህል ፊቱን ጭፍግግ አደረገ። ቦታ የመለወጥ ሐሳቡን ትቶ ዝም ብሎ ቆመ። አስፋው አባተ ከሆዱ ዘርጠጥ ከኋላው ዘንበጥ ብሎ ፊቱን ቁልቁል በማድረግ በኩራት ቆሟል። ቁመቱ ዘለግ ያለ መሆኑ የሚያስታውቀው ካጠገቡ ካሉት እርሱ ዘለል ብሎ መታየቱ ነው። ወደ ኋላው መለስ ብሎ ሲያይ ክፍሎ ምን አየው? በዚህ ጊዜ ፈገግ አለ። የክፍሎም ፊት ግን እንደተጨፈገገ ነበር። ከዚያም የቆሙትን ግራና ቀኝ እየገፋ ወደ ክፍሎም መጣ። መልኩ የቀይ ዳማ ሲሆን የራሱ በራ በመጠኑ ገባ ያለ ነው። ሽበት የሚባል ነገር አልሞከረውም። በእድሜ ግን ከክፍሎም ጠና ያለ መሆኑ ያስታውቃል። የፊቱ ወዝ ደግሞ የሚቀዳ ይመስላል፣ የደላው መሆኑን ይመሰክርበታል። ክፍሎም እዚህ ነበርክ እንዴ? ድንገት እኮ ነው ያየውህ ብለው የደመቀ ፈገግታ በማሳየት ለሰላምታ እጁን ዘረጋ። ታዲያስ ሲል በመጠኑ ፊቱን ፈታ አድርጎ ጨበጠው። ጎን ለጎን ቆሙ። ክፍሎም ከአስፋው ጋር ሲነጻጸር አጠር ቀጠን ብሎ ነው የሚታየው። አሁን ያስፋውን ከአጠገቡ መሆን እምብዛም አልጠላውም። ሰውየው ብቸኛ አድርጎት ደንፍቶበት ነበር። አንድ ከንቱ አልደነፋብኝም እንዴ አለው፣ ፊቱን ቋጠር አድርጎ፣ ምን አድርገኸው ሲል አስፋው ጠየቀ። ቅድም አንድ ተጫዋች ተጠልፎ ወድቆ አልነበረም እና ጠልፎ የጣለውን ተጫዋች ዳኛው በቀይ ካርድ ሊያስወጣው ይገባ ነበር ብሎ መደንፋት እኔ ሳይቸግረኝ ልክ አይደለህም ማለት ለምን አያፈጥም። ከንቱ አለ። ወደ ሰውየው መለስ ብሎ አይቶ ወዳጄ ብቻን ካገኙህ ያዋክቡሃል አሉ አስፋው። የእረፍት ሰዓት አልቆ ተጫዋቾች ወደ ሜዳ ሲገቡ ቆሞ የነበረው ሕዝብ በመቀመጥ በጭብጨባ ተቀበላቸው። ጨዋታው ተጀምሯል። በሁለቱም ጎን የሚታየው ቅልጥፍና አስደሳች ነው። ከተመልካቹ ሕዝብ መካከልም ከተጫዋቾቹ ውስጥ ስም እየጠሩ የሚያሞግሱ በአንጻሩም የሚሳደቡ ሞልተዋል። እከሌን አስወጡና እከሌን አስገቡት የሚሉም አሉ። በዚህ ላይ እንዳሉ አንድ ቀይና አረንጓዴ የለበሰ ተጫዋች በሚያስደንቅ ሁኔታ ኳሷን መረብ ላይ ያሳረፋት። ይሄ ነው አሉ ክፍሎም እና አስፋው በስሜት ጮኸው። ካታንጋና መስማር ተራ ነፍጥ የጮኸበት ይመስል ጭጭ አለ። ከትሪቡኖ ቀኝ ማዶ ያለው ሕዝብ በፈንታው ይጨፍር ጀመር። ብዙም ሳይቆዩ ቢጫ አልባሾች ደግሞ ሁለተኛዋን ግብ አገቡ። ጭጭ ብሎ የነበረው ሕዝብ ዳር እስከ ዳር ተነቃነቀ። ጠቅላላ ስታዲየሙ የጭፈራ መድረክ ሆነ። ከዚህ በኋላ ጨዋታው የህልህ ጨዋታ ሆነ። ከኳስ ጋርም ቅልጥም አብሮ ይጠረግ ጀመር። ዳኙ አስር ጊዜ ፊሽካ ፊር ያደርጋሉ። በዚህ ሁኔታ የጣመ ጨዋታ ሳይታይ ለፍጻሜ በቆ። ጨዋታው ካበቃ በኋላ ህዝቡ ለመውጣት ይተራመሳል። ክፍሎምና አስፋውም ከሚጋፋው ሕዝብ ጋር ተቀላቅለው ይጓዛሉ። ክፍሎም አንድ ሁለት ጊዜ ያህል ገልመጥ እያለ ያንን ሰውዬ ማየቱ አልቀረም። ከስታዲየሙ ከወጡ በኋላ ስለ ዕለቱ የእግር ኳስ ጨዋታ እያወሩ በህዝብ ማመላለሻ መስሪያ ቤት በኩል ሲያልፉ አስፋው ወደ ግራው አጠፋ፣ አለ። የት ነው? ሲል ክፍሎም ቆም አለ። ጋብዝህ ከዚህ ትንሽ እንቆይ አለው። የሚቆዩበትን ሆቴል በአገጩ እያመለከተው ክፍሉም ትንሽ ከአመነታ በኋላ ፊቱን ቁጥር አድርጎ ጎን ለጎን በመሆን ወደ ሆቴሉ አመሩ። ከሆቴሉ ገብተው ወንበር እየሳቡ ተቀመጡ። ሆቴሉን ብዛም በሰው የታመቀ አይደለም። ጨዋታው በእርጋታ ሳቅ በፈገግታ ይከናወናል። የጸጥታ ግርማ የተጎናጸፈ ነው። አስተናጋጆቹ ሴቶች ሳይሆኑ ወንዶች ናቸው። ደብዘዝ ያለ ቀይ ሸርጥ፣ ነጭ ሪባን ያለበት አሸርጠው ሁሉን ነገር በቀስታ ይሠራሉ። የብርጭቆ ጋጋታ የሳህን ኳኳታ አይሰማም። እነርሱ ከተቀመጡበት ፊት ለፊት በገንዳ መልክ ከተሰራ መስታወት ውስጥ ዓሳዎች ሲዋኙ ይታያሉ። ወደ ላይ፣ ወደ ታች፣ ወደ ጎን ይቀዝፋሉ። ለሴኮንድ ቆም ይሉና ይቀዝፋሉ፣ ይቀዝፋሉ፣ ይዋኛሉ፣ ይዋኛሉ። በቀጭን ቱቦ በገንዳው ውስጥ ውሃ ሽቅብ ይፈሳል። መልታዘዝ በማለት አንድ ወጣት አስተናጋጅ ከአስፋው ፊት ቆመ። ውስኪ አለ አስተናጋጁ። ወደ ክፍሉ መለስ ሲል እርሱም ለኔም ውስኪ ይሁን በማለት ራሱን ነቀነቀ። ውስኪው እንደመጣላቸው አስፋዋ ባተ ፉታልና፣ እንግዲህ ውስኪህን እየጠጣህ ሰውነትህን ዘና አድርገው አለው። ፊቱን በፈገግታ አድምቆ ክፍሎን መልስ አልሰጠም። ውስኪውን ብድግ አድርጎ ጎንጨት ካደረገ በኋላ አስቀመጠና ዓይኖቹን ወደ አሳዎቹ መለሳቸው። አሳዎቹ ሲዋኙ የእርሱን ማሳብ አብሮ የዋኝ ጀመር። የሚስቱ የጻድቅ ስዕል ድቅን አለበት። የልጅነት ለዟ እንደ አገዳ ተመጦ አልቆ ተቆራምዳ ታየችው። ወዳጅ የት ሄድክ? እስቲ ደጋግመ ተጎንጭ ድብርት ቢለቅ። ይህን ሰሞን ደግሞ የነካህን እንጃ ዝግት ታርጎሃል አለው። የክፍሎ አለመነጋገር እና ፈገግታ ለማሳየት በመጠኑ ቅር አሰኝቶት ሀሳብና እኔ መቼ ቀን ተለያየንና ነው ሰሞኑን የምትለኝ አለውና ውስኪውን በድጋሚ ተጎነጬ። ወዳጅ ለምንድን ነው የምታስቡ? ምንስ የሚያሳስብህ ነገር አለ? ሁሉንም ነገር እርሳው ባክ ከልኩ ያልፍም በማለት አነቃቃው። ሳይወድ ግን አይኖቹ ከዓሣዎቹ ላይ ያርፋሉ። ዓሣዎቹ ደግሞ ረፍት የላቸውም፣ ወዲያና ወዲህ ይዋኛሉ። የክፍሎ ሀሳብም እየቀዘፈ እየዋኘ ይሄድና ከጻድግ ጋር ይሰላለፋል። እርሷ ደግሞ እያለቀሰች ለስዩም ስሞታ ተነግረዋለች የስዩም ምክር እንደ ተሳለ ጦር ገጦ ይታየዋል። የወይንሸት ግልምጫና ንቀትም አፍጥጦ ይመጣበታል። እጁን ሳያስበው ወርጨት አድርጎ ውስኪውን ደጋግሞ ተጎነጨ። ሞቅ ሲለው ሐሳቡን እንዲረሳ ጻድቅንም የሚቋቋማት መጠጥ ሲዘልቀው ነው። መጠጥ እየደጋገመ ሲሄድ ሰውነቱ ዘና ማለት ያዘ። አይኖቹን ወደ ዓሣዎቹ መመለስ አልፈለገም። የእነርሱ መዋኘት እርሱንም በሐሳብ ባህር ውስጥ ስላስዋኙት፣ ስዩም አክሊሉ ደህና ነው ወይ? አይቼውም አላውቅም። አላስፋው ደህና ነው ሲላ ጠር ያለ መልስ ሰጠው። መቼስ ሳጅሬ አዝናለሁ እያለ እንደ ክፉ ቁስል እንደሚነዘንዝህ እርግጠኛ ነኝ። እባክህን፣ የሚነዘንዘኝስ የእናንተ ስራ ነው። የእኛ ስራ ምን ብሎ ነው የሚነዘንዝህ? የራስህ ስራ ይነዝንዝህ እንጂ አለው። ትንሽ ፊቱን ኮስተር አድርጎ፣ ወዳጄ፣ ሰው ያለ ነገሩ ቢያማርሩት ጥሩ አይደለም። ከባለ ስልጣኖች ጥርስ ብትገባ በገዛ ጅህ ከባለ ስልጣኖች ጥርስ ብትገባ በገዛ ጅህ ውጭ ሀገር፣ ከትምህርት ብትቀር በራስ ጥፋት፣ ሁለት ጊዜ ወደ ክፍለ ሀገር ብትወረወር በራስ ድክመት ነው። ከሰው የበለጠ ጭንቅላት ይዘህ የሰው የበታች ሆነ ለመቅረት የምትፈልግ ራስ ነህ። ወዳጅ ባላውቅበት ብለህ እንጂ ስራ አስኪያጁ ስንት ጊዜ ነው ለእድገት አጭተው የነበረው? አንተ ግን እርሳቸውን ልትቀርባቸው አልፈለግክም። አለና ውስኪውን አንስቶ ለጋው። ክፍሎምም የምትለኝ ሁሉ ልክ ነው፣ በራሴ ድክመት ነው በሚል ሐሳብ በስጨት ብሎ ውስኪውን ጨለጠና ሁለቱም አስቀዱ። እሺ አለው፣ በል ቀጥልልኝ በማለት ወደ አስፋው አተኩሮ እየተመለከተ ነው። እና ወዳጄ፣ ማንም ሰው ቢሆን ለሥራው ደካማ እንዳይመስለ፣ አገሩንም ቢሆን የሚጠላ የለም። ከራሱ በላይ ግን ማንንም አይወድም። እወዳለሁ ቢልም ውሸተኛ ነው፣ ወይም እንደ ስዩም ያለ ተመጻዳቂ ነው። ያንተም ስህተት እዚህ ላይ ነው። አታውቅም እንዳለልህ ታውቃለህ። ከራስህ አስበልጠህ ለሀገር ስትል ግን ታስገርመኛለህ። ሁሉም አቅም እያጣ እንጂ ክፉ ወይንም ሰነፍ እንዳይመስልህ ወዳጄ። የስዩም ምክር አያዋጣህም። እርሱን ካንተ የበለጠ እኔ ደህና አድርጌ ያውቀዋለሁ። ያለኔ አዋቂ፣ ያለኔ ለሀገሩ ሐሳብ የለም እያለ የሚመጻደቅ ሰው። ያቺ ቀልቃላ ጦር ምላስ ሚስቱ ደግሞ የዋዛ እንዳትመስልህ። ሚስትህን እየመከረች ቤትህን እንዳታፈርስብህ መጠንቀቅ አለብህ። እኔ ከሚስቴ ጋር ሰላም ያገኘሁት ከነሱ ከራኩ በኋላ ነው። በእርግጥ በሌላው በሌላው በኩል ጉርብትናቸው ተፈልጎ አይገኙ። በተረፈ ምቀኞች ናቸው። እኔም እንዳንተ በአፍላው ምክሩን መቀበል ጀምሬ ነበር። ሳየው ተራ ምቀኝነት ሆነብኝ። ስለዚህ ለራስ ወቃ አልኩት። ከዚያን ዕለት ጀምሮ ከጫፌ ደርሶ አያውቅም ሲል በመሃል ክፍሎ ማቋረጠው ቆይ እባክህ አሁን የምናውረው ስለ ስዩም አይደለም። የጀመርክልኝ ጨዋታ አለ እርሱን ጨርስልኝ። እኔ እኮ ሕፃን ልጅ አይደለሁም በማንም ምክር የመመራ ሲል እንደ መቆጣት አለ። ወዳጅ፣ የሰሞኑ ይዞታህ እርሱ እንደ ዞረብህ ታስታውቃለህ። የእርሱን ጸባይ ስለማውቀው እኮ ነው። ዋናው ነገር የሚያስጨንቀ ነገር የለም ለማለት ነው። እስከ ዛሬ ተበለጥከው ይበቃል። ከአሁን በኋላ ልትቀላጠፍ ይገባሃል። ሥራ አስኪያጁን አትራቃቸው አለው እኔ በበኩሌ ራኳቸው አይመስለኝም። ሊያገናኘን በሚችለው የሥራ ጉዳይ እንገናኛለን። ከዚህ ሌላ የሚያገናኘን መንገድ ካለ ጠቁመኝ። በምን ዓይነትስ መንገድ ነው የምቀርባቸው? ወዳጄ፣ በብዙ ዓይነት መንገድ ልትቀርባቸው ትችላለህ። እርሳቸው ጉቦ፣ የእጅ መንሻ አይፈልጉ። እንዲያው እኔን ላስለፍልፈው ካላልክ አትኸው አይደለም። በአጭሩ መመሪያቸውን ተከተል። አጉል ድርቅና ይዘህ አትጋተራቸው። ከዚህ በፊት የሚያጣላችሁ ሄው ጽባይህ ነው። ከኔም ጋር ቢሆን የተቀያየም ነው ልታጠፋኝ በመነሳት ነው። እኔ ግን ያን ሁሉ ትቼ ቤት አተ ስትቸገር ነው ለችግር የደረስኩልህ። ይሄን ሁሉ ያነሳሁት ለወደፊቱ ትምህርት እንዲሆነ ብዬ ነው። ሞኛት ሁን ለመሆኑ ማደግ አትፈልግም? ዋ ከንቱ እንዴት አልፈልግም! እኔማ በሥራ መስሎኝ ነበር የሚታደገው። በሥራማ ነው የሚታደገው ካላወቁበት ደግሞ ስራም የሚያጠፋ መሆኑን ማወቅ አለብህ። አሁን ያጠፋል አለና ራሱን ነገር በማንቆራቆር አይነት ነቅንቆ ሲጋር አቀጣጠለና ያቦን ጀመር። ከአልኮሉ ጋር ውስጥ አንጀቱን ቦኗል። የእድገት ነገር ሲነሳ ክፍሎን በረከት አንጀቱ ያራል። የማደግና በሥራው ትልቅ የመሆን ምኞቱ የተቀረጸበት ገና በልጅነቱ ነበር። ይህን ምኞቱን ደግሞ እውን ለማድረግ ብዙ ጊዜ ጥሯል። በትምህርቱ ጎበዝ ነበር። በዚህ በኩል ተሳክቶለታል። በደረጃ ነበር የጨረሰው። ወደ ሥራ ዓለም ከተሰማራ በኋላ ግን ብዙ ጊዜ ጥሮ ሳይሳካለት ቀርቷል። ሽቅብ ሲመኝ ቁልቁል ይዘቅጣል፣ ያበሽቀዋል። የብሽቀቱ ማብረጃ መጠጥ ነው። አልኮል የተቃጠለ አንጀቱን የሚያበርድለት ይመስለዋል። ሆድ ዕቃው ቢበጣጠስ ወይንም ድብልቅልቅ ቢል ደንታ የለውም። የእርሱ እፎይታ በመጠጥ ደንዝዞ ሁሉንም ነገር ሲረሳ ነው። ከቤቱ ሲደርስ ሚስቱ ሰላም ተነሳው እንደሆነ እንጂ በተረፈ የሰላም እንቅልፍ ተኝቶ ያድራል። ትንሽ መንፈሱ የሚረበሸውና ጸጸት የሚገባው ከነጋ በኋላ ነው። በዚህ የተነሳም የሚስቱንና የልጆቹን ፊት ለማየት ይሰቀቅና ያለ ቁርስ ሾልኮ ወደ ስራው ይሄዳል። ፊቱ አመድ የነሰነሱበት መስሎ ጠቅላላ ሰውነቱ ተጨብጦ ደስታ ርቆት እንዳዛጋ ይውላል። አስፋውና ክፍሎም በመጠጥ ኃይል እየተገፉ ብዙ አወሩ። እንዲያውም ሰው ይታዘበናል ሳይሉ መጠጥ ቤት መወራት የማይገባውን ሁሉ አንዱ ሌላውን ለማሳመን ሲሉ እየጮሁ ይናገሩ ነበር። በዚህ ሁኔታ አምሽተው ከሆቴሉ ሲወጡ ሰዓት እላፊ ተቃርቦ ነበር። የቸርችልን ጎዳና ሲያቀኑ የሚናገሩትን አያውቁም ነበር። በራሳቸው ዓለም ተውጠው ይቀደዳሉ። አስፋው አባተ ትንፋሹ ቁርጥ ቁርጥ እያለ ዘብቸር ዘብቸር ይላል። ጎዳናው ጭር ብሏል። አልፎ አልፎ የቤት መኪናዎች ወደ ላይና ወደ ታች ሽው እያሉ ያልፋሉ። አንዳንድ እግረኞችም ሽቅብ ቁልቁል ይጣደፋሉ። ቴዎድሮስ አደባባይን አለፍ እንዳሉ አስፋው አባተ በመሃል ጎዳናው እግሮቹን አንፈራጦ በመቆም ሽንቱን ለቀቀው። ዋ ጥግ ያዝ፣ ከንቱ አለው። እርሱም ለመሽናት ከመንገድ ወደ ዳር እየወጣ ዝም ብለ ሽና፣ ይልቅ ወዳጄ ለሁሉ ነገር እንደተጨነቅክ ሲል መለሰለት። ሽንታቸውን ሸንተው እንዳበቁ አሁንም በሞቅታ እያወሩ መንገዳቸውን ቀጠሉ። ከሚለያዩበት ሲደርሱ ለስዩም ፊት አትስጠው፣ ካስፈለገም ልኩን ንገረው ምን ትፈረው አለ ወይን አስፋው፣ ሲል ራሱን ደፋር በማድረግ ተኩራራ። ግድየለህም በልቻ ብሎውት እጅ ለእጅ ተጨባብጠው ተለያዩ። ክፍሎም በረከት ሲራመድ በሞቅታ ነው አደን ውሎ ግዳይ የቀናው አዳኝ ይመስል ነበር። ከንቱ ትናገረኝና ጥርሶቿን ነው የማራግፍላት፣ አለ የግቢውን በር ሲገባ። ስዩም አክሊሉ ልብሱን ለባብሶ ፊቱን ከታጠበ በኋላ ፀጉሩን አበጣጥሮ ቁርሱን ለመብላት ተቀመጠ። ሚስቱ ያቀረበችለትን ቁርስ በመብላት ላይ እንዳለ ጻድቅ በርሄ ውርጭ እንደመታው ቡቃያ ክሽልሽል ብላ ገባች። እንደምን አደራችሁ አላለችም፣ ብቻ ጭብጥ ብላ ቆመች። እንደምን አደርሽ ጻድቅ፣ ምን ነው ምን ሆንሽ? አላት ስዩም ሊጎርሰው ያለውን በእጁ ያዝ አድርጎ። እንዴት ይሻለኛል ስዩም ይሁል ክፍሎም ትላንት ሰዓት ላፊ ጥምብዝ ብሎ ገብቶ ሲበጠብጠኝ አደረ እሺ እንግዲህ ምን ላድርግ የትስ ልድረስ ትለኛለህ ናለች ምርር ባለ አነጋገር እምባ እየተናነቃት ስዩም ሊጎርሶ ያለውን እንጀራ ወደ መሶቡ መለሰው ታዲያ አሁን ስዩም ምን ያድርግልሽ በማለት ወይን እሸት ጮኸችባት ባክሽን አንቺ ደግሞ ዝም በይ በማለት ሚስቱን ተቆጥቶ ከተቀመጠበት ተነሳና አዝናለሁ ጻድቅ አሁን ወደ ስራ ለመሄድ ስለቸኮልኩ ምንም አይነት ምክር ልሰጥሽ አልችልም። እስቲ ከሰዓት በኋላ ከስራ መልስ ሁሉንም በስፋት እንነጋገርበታለን። እስከዚያው ግን ታገሽ ብሏት ቦርሳውን አንጠልጥሎ ልቅ አለ። እርሷም ተከተል አወጣች። ስዩም አክሊሉ ያን ዕለት በክፍሎ ማድራጎት እንደከፋው ነበር የዋለው። ይልቁንም ከመስሪያ ቤቱ ስልክ ሲደውል አለመግባቱ ሲነገረው ነበር ይበልጥ ያዘ ነው። ከመስሪያ ቤት እንደተመለሰ ሚስቱ መክሰስ አቅርባለት እየበላ እንዴት ነው ክፍሎም ከመስሪያ ቤት አልተመለሰ ይሆን ዳላየሹም ሲል ጠየቃት። እንዲያውም ስራ አልገባም። ተጋድሞ ውሎ አሁን ነው ወደዚህ ታች የወረደው። መክሰሱን በልቶ ካበቃ በኋላ ትንሽ አረፍ ብሎ ቆይቶ ወደታች ወረደ። ከሾላ አጠገብ ካለው ሆቴል ሊገባ ሲል ክፍሎምን ከወደታች በኩል መጥቶ ከወይዘሮ ማናሌ ቡና ቤት ሲገባ አየው። እርሱም መለስ ብሎ ወደዚያው አመራ ሲገባ ክፍሎም ከወደ ላይ በኩል ጥግ ይዞ በመቀመጥ አረቄ አስቀድቷል። ወይዘሮ ማናሌም ካጠገቡ ተቀምጠው አረቂያ ይዘዋል። ሌላ መሸተኛ ግን የለም። ክፍሎም በመጀመሪያ ስዩምን ሲያየው የአፍረት አይነት ፈገግታ ነበር ያሳየው። ወዲያው ግን ከተቀመጠበት በመነሳት ኦ ስዩም አለ፣ በደመቀ ፈገግታ። ወይዘሮ ማናሌም ከተቀመጡበት ተነሱ። እንደምኖ አላችሁ አረ ተቀመጡ አለ ፈጠን ብሎ ለራሱ ከወደ በር በኩል እየተቀመጠ። ምን ነው ከበር ላይ ወደ ላይ ይሁን እንጂ አሉት። ወይዘሮ ማናሌ ተመልሰው እየተቀመጡ ግድ የለም እዚሁ ይሻለኛል አለና አቀማመጡን አስተካከለ። ክፍሎ ማረቂውን ይዞ በመሄድ ከእርሱ ጎን ተቀመጠ። ስዩምም ለስላሳ አዞ ስለነበር ፔፕሲ መጣለት። አዝናለሁ ባለ ስዩም፣ ክፍሎም ከጎኑ ሲቀመጥ ምንም የሚያሳዝን ነገር የለም ባክህ አለው በግድ የለሽነት አይነት። እሺ መጠጡንም ጠጣ። ለምንድን ነው ስራ ያልገባኸው? ከስራ መቅረት ጥሩ ነው እንዴ ከስራ መቅረቴን በምናወክ ቀን ከቢሮ ስልክ ደውዬ ነበር። አለመግባትህን ነገሩኝ። ሲያመኝ ጊዜ ቀረውሃ ትላንት ትንሽ ጠጥቼ ነበር፣ አመመኝ አለው ፊቱን በመጠኑ ከፋ አድርጎ። ታዲያ ረቂ ሽሮፕ ጥሩ ነው እንዴ? ሲል ጥርሶቹን ብልጭ በማድረግ አየው። ተወኝ ባክህ፣ ለእኔ ሽሮፔ ነው በማለት በመሰላቸት መለሰለት። የክፍሎ ማነጋገር ተስፋ የመቁረጥና የምንግድ የለሽነት ስለሆነ ስዩም ከመናገር ተቆጠበ በዚሁ ሳቢያ በመካከላቸው ለትንሽ ጊዜ ንግግር ተቋረጠ በኋላ ክፍሎም ዝምታቸውን ለመግፈፍ ፈልጎ ይሆን ወይም እልህ ገብቶት የመለኪያውን አረቄ ጨለጠና በመለኪያው ቂጥ ጠረጴዛውን ቋ አደረገው ሲቀዳለት እንዴት ነው ማኔ አላቸው ይጠጡ ለማለት ይህን ጊዜ እርሳቸውን አጋቡና ሌላ አስቀዱ ስዩም ከመጠጡም ከጨዋታውም የተገለለ መሰለውና፣ ለስላሳውን ጠጥቶ ሲያበቃ ነይ፣ ማነሽ፣ ሂሳብ ስንት ነው አለ። ያረቄውንም ለመክፈል አስቦ ብር ከኪሱ እያወጣ፣ ዋ! በጭራሽ ሲል ክፍሎም እጁን ያዘው። በሉ ደህና አምሹ አለና ግተር ሳይል ውልቅ አለ። ወይዘሮ ማናሌ ከተቀመጡበት ነቅነቅ በማለት ስንብቱን በቸልታ መልክ ተቀበሉ። ከንቱ አለ ክፍሎም ወደ ቀድሞ ቦታው እየተመለሰ እኔ እኮ አንዳንድ ሰዎች በማያገባቸው ነገር ገብተው ሲመጻደቁ ይገርመኛል። ይሄ ናለ ከተቀመጠ በኋላ በቁጣ ወደ በሩ አቅጣጫ እያመለከተ፣ ይሄ ከንቱ ደግሞ ብሎ ብሎ መጠጥ ቤት ድረስ በመምጣት ይሰልለኝ ጀመር። እኔ ክፍሎም በገዛ ድክመቴ ወድቄ ቀረው እንጂ ከእርሱ የማንስ መሰለው አንሳለው እንዴ ማኔ? ሲል ለማረጋገጥ ጠየቃቸው ምን ቆርጦህ ነው ተርሱ የምታንሰው? ሲሆን ትበልጠዋለህ። ደግሞ ከሰው የማይግባባ ሰው ሰው ነው እንዴ? አብሮ ካልበላ አብሮ ካልጠጣ ምን ሰው ይባላል? መስሎት ነው እንጂ ከንቱ፣ መጠጣት ተጠጣ እያለ ይጨቀጭቀኛል። መጠጥ የሚሰጠኝን ደስታ እሱ ይሰጠኛል እንዴ? ጠጣ ተደሰት። ለምን ብላ ነው የምትጨነቀው? ደሞ ለአሁን ጊዜ እድሜ ቅጅልኝ እስቲ አንቺ የሚያዥ ላላት በመጠጥ ብቻ ሳይሆን በወሬም ሞቀ። ወዲያም ሲጋራ አቀጣጠልና ቡልቅ ቡልቅ አድርጎ እኔን የገረመኝ ደግሞ ለምን ሥራ አልገባህም ማለቱ ነው! ዋ አለቃይም ለመሆን ፈለገ። እኔማ ሳየውም ይከብደኛል። አልፎ አልፎ ብቅ ያለ እንደሆነ ሁለት ግፋቢል ሶስት ቢራ ጠጥቶ ነው የሚሄደው። ውይ ጥላው ይከብዳል። አያስፋው አስፍየ ራቀኝ ሲሉ ካፋቸው ነጠቅ አድርጎ ዋ ይሄን አጋስስ እርሱን አያንሱብኝ። ናላቸው ምን ነው? አሉ በድንጋጤ። ጠበኞች ናችሁ እንዴ? ከአንድ መስሪያ ቤት አብራችሁ መስሎኝ የምትሰሩት። በቃ በቃ አላቸው እንደማኩረፍ ብለው። በእርሳቸው አንደበት አስፋው መሞገሱ አቃጥሎት ኩምሽሽ ብለው ዝም አሉ። ክፉኛ ሳያስቡት ቀልባቸውን ገፈፈው። ስዩም አክሊሉ በበኩሉ ወደ ቤቱ ሲገባ ፊቱን አክፍተው ነበር። ወንበር ስቦ ሲቀመጥ ከባድ ሥራ ሰርቶ እንደ ደከመው ሁሉ በረዥሙ ተነፈሰ። ምን ነው ስዩመኝ ከፍቶሃል? ልሳ አለችው ሚስቱ። የክፍለውም ሁኔታ አስገርሞኝ ነው። ከዚህ ታች ከወይዘሮ ማናሌ ቡና ቤት አረቄ ይጋታል፣ ደም ይጠጣ። ሚስቱንና ልጆቹን በችግር እየጠበሰ እርሱ አረቄ ይጋታል። ተሰማኝ እንደሆነ አርፈ ተቀመጠ። ይህ መክራለሁ የምትለው ነገር አያምረኝም። ለምን ከዚያው ሲጋት ውሎ ሲጋታ ያድር ምን አገባህ? አለችው፣ ከረር ባለ አነጋገር። ማግባትማ ያገባኛል፣ ሰዎችን ሰው ከማድረግ የበለጠ ታላቅ ስራ የለምና። እሺ አንተስ ክፍሎምን ሰው አደረግከው እንበል። ለመሆኑ ክፍሎም ብቻ ነው እንዴ በአዲስ አበባ ውስጥ ያለው ሰካረም? ከእርሶ የባሱ የሉም? ከሱሪያቸው ላይ የሚሸኑ። ሩቅ ሳንሄድ አስፋው አባተን ልጠቅስልህ እችላለሁ። አሁን ጥሩ ሐሳብ አመጣሽ። እኔ ክፍሎምን ሰው ባድርግ ሌላው ሰው ደግሞ ሌላውን ሰው ያደርጋል። አስፋው አባተንታዩ የተጠናወተው ነው። ክፍሎም ግን ካስተካከሉት ሰው መሆን የሚችል ሰው ነው። ለጊዜውም ቢሆን የሚሰክረው በብሽቀት ነው። አንዳንድ ሰዎች የሰዎች ስራና ተግባር ሲያናድዳቸው ወይም ካለቆቻቸው ጋር አልጣጣም ሲሉ መጠጥ በመጠጣት ብሽቀታቸውን የተወጡ ይመስላቸዋል። የክፍሎም ሁኔታም ከዚህ የተለየ አይደለም፣ በማለት የክፍሎምንና የአስፋውን ልዩነት እያነጻጸረ ሲተርክላት ጻድቅ ገባች። ኖር ጻድቅ እንደምን አለሽ? አላት ከተቀመጠበት እንደ መነሳት እያለ። ኧረ በጊዜር ብላ ቆም አለች ጥውልግልግ ብላ። የፊቷ መከፋት ሳይጠይቁት የውስጥ ብሶቷን የሚናገር ይመስላል። ለትንሽ ጊዜ እየተቅለሰለሰች ቆየችና፣ እንዴት ይሻለኛል ስዩ? የመስከሯ አንሶ ደግሞ ሥራ ሳይገባው አለ የጤናው ነው ብለህ አለች በመጨነቅ አሁንም ከዚህ ታች ከወይዘሮ ማናሌ ቡና ቤት አረቄ ይጋትልሻል አለቻት ወይን እሸት ተሽቀዳድማ። አዝናለሁ ወሬኛ ነሽ ሲል ሚስቱን በክፉ ዓይን ገላመጣት። ለነገሩማ ሊጠጣ ነው የሄደው። ዛሬስ እስቲ ሰክሮ ይምጣና እንተያያለን ስትል ጻድቅ ፎከረች። ብፍ ውሸትሽን ነው፣ አታደርጊው። የሚያደርግ ሰው አያወራም በማለት ወይን እሸት አንጓጠጠቻት። አንቺ ሴትዮ ጤናም ኤለሽ እንዴ? ታዲያ የማታደርገውን ከዚህ እየመጣች ለምን ታወራለች? ታያለሽ በማለት ቁጣና ለህ የተናነቃት ጻድቆት ወጥታ ሄደች። ይቺ ሴትዮ ከዚህ ታች ቡና ቤት ወርዳ ከባሏ ጋር ያልሆነ ብጥብጥ ታንሳና እኔና አንቺ ደግሞ አንላቀቅም ሲል ዛተባት። እህ ለምን ምንቅርቅራቸው አይወጣም ስትል አንገቷ አነቀነቀች። ጆሮዎቿ ግን በስጋት ወደ ውጪ መቆማቸው አልቀረም ነበር።